ተነስተ፣ ሰላም በላት። ሰላም በላት። ተነስተ፣ ተነስተና ሰላም በላት። ሰላም በላት። ተነስተ። ተባረክ። እግዚአብሔር አምላክ ይባርክሽ። ተባረክ፣ የወለድሽ። እሺ በለሽ። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ። ተባረኩ። ጌታ ይባርካችሁ። እግዚአብሔር አምላክ ይባርካችሁ። የበረከቱ የወለዳችሁ ይባረክ። ተባረኩ። አታልቅሽ። እሺ፣ እሺ፣ በቃ። ለምንድን ነው ለምን ማልቀስ ነው? አታልቅሽ። እኔ ምለው እኔ ምለው ሜሪ የምትባል የት ነው የማገኛት? ትናንትና ዳኒ እኮ አጋጣሚ ነው አገኘሁት አገኘሁት። ትመጣለች ብላለች እንዲህ እመጣለሁ እንዳትላት። አትበላል መጥቷል። አትበላል ዳኒ ሊፈረጥጥ ነበር። አላልኩህም እንዴ? ዳኒ ሊፈረጥጥብኝ ነበረው ከይሳ ጋር ሲሄዱ ጋሽዬ ብሎ ሲያይ ወደኋላ ሊፈረጥ ና አልኩት፣ ናና ና ዳኒ አልኩት። ቶሎ ብሎ በእግሬ ትንስ፣ በኋላ እኔም በቃ ቀዘቀስኩኝ። የዛኒ በግ እን ሰው እንኳን የገደለ እንትን ይላል በቃ ሰላማ። እናንተም ሰላም አወረዳችሁ ማታ፣ እግዚአብሔር ይመስገን። እናንተ በተጋጫቻቸው ነበረው ሰላም አወረዳችሁ ነ ሰላም ቢያቸው አንቺ ነ ሰላም ጥፋት አለብሽ እኮ ጥፋት እኮ አለብሽ አልዘረዘርኩትም አንቺ ጥፋት አንቺ ጥፋት አልዘረዘርኩትም እኔ ቅርብ እየሻለሁ እኔ በልጆቼ ምን እኔ በልጆቼ ምን እኔ በእናንተ ምን ይዛለው ለምን እኔ እናንተ ልጅነት አይደል ይሄን ያደረጋችሁ ልጅነት እኮ ነው እኔ በልጅነቴ እንዴት ነበርኩ ከልባቸው እንደው ነገሮች ዝም ብሎ ከላይ ከነገሩ ከልባቸው ቢሆንና የሀሳባችሁን ብትናገሩ ጥሩ ነበራለች። አንተ ብዙ አጥፍተሃል። እሱ ሁሉም በየፊ ነው በ እኔ እኮ መታረቁ እሺ ብዬሽ አለው እኮ መጀመሪያ። እኔ ያው ነገ መሄዷት እንሻታት ቦይ ነው እንጂ አሁን የነገ የቱ

የአንተ ሁኔታ አይታ ነው እንጂ ለሰላሟ የፈለገች ነገር ትተዋለች። የፈለገችው ነገር የአንተ ሁኔታ አይታ ነው በ እያለ ኮ ገደ እና ያ የሰላሟ ትሄድን አትሄድን አሁን ሰላም አውርዳችሁ የለም ለእኔ ልቀቅልኝ አንተ እኔ ደግሞ ሳልመረቃት ሳልመርቅሽ ትሄጃለሽ? ሩትዬ፣ ሳይመርቅሽ አትሄጂም። መርቄሽ ትኬት እንደገና እኔ አሁኑ ከተቃጠለ እንደገና ቁርጥላታለሁ። ራስ ይቃጠል በቃ፣ በሆነ ምክንያት ተቃጠለ፣ አደ መብራቱ፣ በቃ በመጪው ደግሞ ይሰራል ትኬቱ። በቃ እናንተ ሰላም አንተ፣ ሰላም ካለ ማለት ነው። እኔ አሁን መንገዱ እየነገርኳት አይደለም፣ አትሄድም ትሄድም አይደለም እኔ መንገድ መንገዱ እየነገርኳት ነው። ትኬቱ ጅብ አልበላውም። ነጌም ከነጌ ወደ ይቆረጣ ከተቃጠለ ማለት ነው ችግር የለም። ለመሄድ ከወሰነችበት ለስራ ከወሰነች ማለት በፍቅር ይቅርት ከልባች አልተባባለችም ነው በል ተነስ፣ ቅበላ ተባባሉ። ሩትዬ እንደዛ ይቅር ይቅር በላት በላት ምንም ቀለበት ይቅር። በቃ በቃ ከልቦ ይቅር፣ ችግር አለ ማለት ነው። አሁን በቃ እንዲህ ያለ ነገር ዚ አሁን ነገ ሄዳለሁ ውንል ምትዩ በረራ አለነስ የምትዩ በቃ ችግር ችግር የለም። ዛሬ ስትመካከሩ፣ ወድ ሁለታ የሁለታችሁ ምክርት ነው። ስትመካከሩ ተመካከሩበት ተመካከሩበት። ነገሩ እንደ ጥዋቱ አይጠምቅብኝ። በቃ ጠዋቱ ስመለስ ነገሩ ላያቱ የጠብቀኛል በቃ የጠበቀ አይሆንብኝ። አሁን እናንተ ተወያዩና ነገራችሁ ተወያዩና፣ ችግር የለም በቃ ተማከሩበት። እሱ የሁለታችሁ ተዋለሁ። እናንተ ሰላም ካደረጋችሁ በኋላ ሰላም ከሆናችሁ በኋላ እኔ ምን ምን ፈልጋለሁ? ይሄ ሰላም ነው ምፈልገው። ከዛ የሁለታችሁ ምክርት፣ ችግር የለም አሁን እኔ ደክሜ ያለሁ ሁሉትዬ እረፍት ላልክ አብሬ እረፍት ላድርግ። እናንተ ተጫወቱ፣ ተማከሩ። በቃ ደክሞኛል፣ ትንሽ እረፍት ልውሰድ። እንደዚህ ስለተፈጠረ በጣም ደስ ብሎኛል እውነት። እና ደግሞ ዝም ብሎ መተቃቀፍ ብቻ እንዳይሆን ከላይ ከላይ እንዳይሆን ከልባችሁ ያልባችሁን ነገር አሁን ሳይሆን ለብቻችሁ ስትሆን ብታወስ ደስ ይለኛል። አንቺንም ያለ ፍላጎች ስለመጣሁሽ ቅርታ፣ ግን ለሰላም ብዬ ነው ያመጣሁሽ። ምናልባት አስቀይሜሽ ከሆነ ይህም ነገር ማድረግ የስህተት ከሆነ ይቅርታ። ግን በጣም ፋዘረ በጣም ደስ ይላሉ፣ እውነት

እስከ አምስት ሰዓት እስከ አራት ሰዓት ከቀኑ እንተኛለን እናይፈኝ ማለት ነው። ደግሞ እ ፋዘር እንዲ ነው እንግዲህ ቁጡ ነው። ለቀቅ ያሉ ሰው ናቸው። ነገሮችን ለመርዳት ቅርብ ናቸው። ምናምን ድለኛ ለመነ ስለመናገር ደስ ይላሉ። በጣም ደስ ይላሉ። በጣም በጣም ነው ደስ የሚሉት። ትልልቅ ሰው በመሀላቸው ማስገባት ነበረብን። እስከዛሬ ድረስ እየተሸወር ነው ነገር አንዳችን ከአንዳችን እንበልጣለን። ይሄ እኔ ከእንትና እሻላለሁ ማለታችን መሰለኝ ነገሮችን እዚህ ድረስ እንዲጎትተው ያደረገው። ልጅነታችን አለቀቀንም መሰለኝ አላቅም እውነት ለመናገር ብዙ ኧረ እኔማ ነበረ መጀመሪያ የተገናኘነው በስልክ ነበረ። እውነት መጀመሪያ እሷ ቤት አለማደሯን የነገረኝ በስልክ ነው። ቁጥርሽን ከየት አምጥሶት ነው እና ደነገጥኩኝ፣ ምናምን ከዛ ተንጠራኋት እና ውጪ አናግሪያት ይዣት መጣሁ። የዘሻት ስለመጣሽ ነው የበረደልኝ እንጂ አንቺንም አለቅሽም ነበር ብለውኝ ነበር። ዛሬ ታርፊያለሁ፣ ዛሬ ታርፊያለሁ። ግን ብቻ ስመጣ በጣም ነበር የፈራሁት፣ ምክንያቱም እሷን ዋሽቻት ነበር ያመጣሁት እነ ዳኒ ናቸው እንጂ ያሉት ማንም የለም ብያት ማለት ነው። እና ስትመጣ ወደ ቤት ወደ ውጭ ራሱ ልትመልስ ነበር በጣም የደነግጠችው፣ በጣም ማለት ነው። ከዛ በፊት ኮ አስተዋወቀሽ ብያት ሁለት ጊዜ ነው ምናምን ነገር እንደዚህ ካፌ ቀጠሮ፣ የፋዘር ምናምን ጠፍታብኛለች፣ ትመልሳለች አልገባም ብላ ወደ ሆቴሉ ማለት ነው። ያስፈራል በጣም ስለመናገር አውሩ አዲስ ነገር እንደምሰማ እርግጠኛ ነኝ። እና ከዚህም በኋላም በቃ ይበቃችኋል ማለት አውሩበት፣ ይበቃችኋል፣ የእስከዛሬው ግርግር፣ የእስከዛሬው ነገር ይበቃችኋል። እና በቃ እንደ ማለት በቁም ነገር ወስዳችሁ አውሩ እና ደግሞ ቀስ ብላችሁ አውሩ። ስሜት የሆናችሁ ነገሮች ድጋሚ እንዳይበጠበጡ ማለት ነው። ተረጋግታችሁ ለማውራት ሞክሩ። ያው ጋሼም እንድታወሩ ነው የጥሏችሁ ሄደ። እኔም ደግሞ ልሂድ እና በቃ አንቺም ሪላክስ ለማድረግ ሞክሪ። በቃ ቀለል አድርጊው ምናምን፣ ይሄ እንደዚህ ያል ነገር ፈታ ፈታ በይ፣ ፈታ ፈታ በይ። በቃ እኔ ልሂድ። ተፈጠረ በእውነት ደስ ብሎኛል እና በመሀላችሁ ብዙ ነገሮችን ጥሩም ሆነ መጥፎ ነገር ጓደኞቻችን ሁላቸውን ብዙ ነገር ፈጥራ ሊሆን ይችላል እና በድጋሚ በጣም ይቀጣል እውነት በጣም በጣም ይቅርታ፣ ስህተት ነው የሰራነው ነገር እና ሁለታችሁ ብታወሉ ደስ ይለኛል እውነት። እና አሁን ሌሊት እንገናኛለን። አመሰግናለሁ።